አብን ጉባኤ ያደረገው ፓርቲ ስለሆነ አይደለም፣ የቤተ መንግስቱ ሞንታርቦ ስለሆነ ነው፣ ሳምባ ስለሆነ ነው። እንደዚህ አይነት መግለጫ በማውጣት ጠቃሚ ስለሆነ ነው እንጂ አማራን ስለሚወክል ነገ ጠዋት ተወዳድሮ የአማራ ህዝብ ድምፅ ይሰጠዋል ምናምን ተብሎ አስቦም አይደለም። ለብልጽግና መሰላልነት ግን ይጠቀምበታል። ሳምባ ኦህዴድ ብልጽግና አለ። የአማራ ኦህዴድ ነገራችን ነው። ኦህዴድ በሁለት ኦህዴድ ብልጽግና ኦሮምኛ ሊናገር ይችላል፣ የኦሮሞን ህዝብ ግን አይወክልም። ኦኬ እሺ፣ እንስማማ። ዛሬ ሁሉንም ህዝብ አይወክልም፣ ግን ጥቂቱ ሊቃን ግን ቋንቋ ኦሮምኛ ነው። እዛ ውስጥ ያለው ሰውስ የኦሮሞ ብልጽግና የሚባል ይሄንን መካድ አንችልም። ከዚህ በፊት ስንናገር ነው ህወት በዋናነት ማዕከላዊ መንግስቱ ጋር በነበረበት ሰዓት የስበት ማዕከል ህወሓት ነው። ካለ ህወሓት ትግረኛ ተናጋሪ ነው፣ ከከፋ ከሲዳማ ከምናምን የመጣ የለው። በተመሳሳይ እንደዛው። ግን የትግራይን ህዝብ ይወክላል ማለት ግን አይደለም፣ ምክንያቱም ዛሬ ህዝቡም እያመፀበት ስለሆነ ስለዚህ ኦህዴድ ብልጽግና በዋናነት በስበት ማዕከል ውስጥ ያሉ የፖለቲካ ሊቃዩ አገሪቱን እነሱ በሚፈልጉት መልኩ ነው እየበዘበዙት እያወደሙት፣ ያሉት እየፈጁት ያሉት። እነዚህ ደግሞ ጥቂት ኦሮምኛ ተናጋሪዎች ናቸው። እኔ ባልናገርም ነን ብለው የሚያስቡ ሰዎች ናቸው። ይህንን ፋክት መክት በተመሳሳይ የዚህ ልሳን የዚህ ሞንታር ወይ ደሞ አማርኛ ተናጋሪም አለ። ኦህዴድ ብልጽግና አለ ኦሮምኛ ተናጋሪ ነው። ኦህዴድ አማርኛ ተናጋሪ ደግሞ አለ። አረጋከበት ሲሳይ ማነው የሚባለው? ሲሳይ ይርጋ ነው በለጠ ሞላ ወዘተ ኦህዴድ ትግረኛ ተናጋሪም አለው ፈጥሮ እንደዚህ እያለ ፖለቲካሊ ማየት እንችላለን። ስለዚህ አብን ውስጥ ያለው አማርኛ የሚናገር ኦህዴድ ነው፣ ቋንቋው ነው የተቀየረው፣ አክሰንቱ ቋንቋው ነው የሚቀየረው እንጂ ኦህዴድ ነው። በኦህዴድ በለጠ ሞላ እና በኦህዴድ አዲሱ ወይ ሽመልስ ልዩነት የለም። ያስተሳሰብ ልዩነት የለም፣ የፍላጎት ልዩነት አለ። በመንግስት ካልቸር ውስጥ ግን ያስተሳሰብ ፍላጎት ግን ሁሉም የራሳቸው ፍላጎት ቢኖራቸው። የሽመልስ ፍላጎት እና የበለጠ ፍላጎት ግን ይለያል። በለጠ ቤተ መንግስት ውስጥ ሄዶ የተጣበቀበት እና የቤተ መንግስት ሳምባ መሆን የፈለገበት ምክንያትና ሽመልስ ኦሮሚያን የሚያስታድርበት ሞቲቭ ይለያያል፣ ግቡም ይለያያል። እና ይሄ ነው። ይሄንን ፖለቲካ ግምገማ ይሄንን የኮንስፓይረሲ ፖለቲካ ያልገመገመ መግለጫ የኤርትራን ሉዓላዊነት ጥያቄ በመጠየቅ ህዝቡንና መንግስቱን ለማስከፋት የሄደበት መንገድ የብልጽግና አሳቢዎች እንደሆኑ ማየት ያስፈልጋል። ዝግጅቶች እንደሆኑ ማየት ያስፈልጋል። የአማራ ህዝብ ከዚህ የሚያገኘው ጥቅምም ፍላጎትም የለው። ስለዚህ በአብን በኩል የተሰጠው መግለጫ በዚህ ጉዳይ ላይ በስፋት ወደፊትም የምናወራበት ነው። ግን ለግንዛቤ ያህል ምን አይነት የልጅነት ስሜታቸውን የጨርቅ አለመብሰል የፖለቲካ ሀሁ ጉድለታቸውን ተጠቅሞ ኦህዴድ እንዴት አድርጎ በአማራ ህዝብ ትከሻ ላይ እንደዚህ አይነት ዲስኮርሶችን በማምጣት ጠላት እያበዛ እንደሆነ መገንዘብ ይቻላል። በመጨረሻ ትንሽ ማለት የምፈልገው የሶስተኛው ቅድም ያልኩት የብልጽግና የስራ አስፈጻሚ ኮሚቴ አንዱ ከያዘው የዚህ የሰላም ናሽናል ዲያሎጉ የምክክል ኮሚሽኑ ቅብልነት እንዲያገኝ የሚያደርጋቸው ጥረቶች ናቸው። እንግዲህ የምክክል ኮሚሽን ሲባል ይሄ የምክክል ኮሚሽን ከዚህ በፊት ኢሊያነ ሆቴል አስታውሳለሁ። እኔ የድርጅት እዛ በነበርኩበት ሰዓት ከዛሬ ሶስት ዓመት በፊት ነው። ልኮኝ ሄጄ ሶስት ጥያቄ ነው ያነሳውላቸው። አንዱ የምክክር ኮሚሽን የሚባለው ህዝቡ የሚመለከትበት መንገድ ገለልተኛ ነው ችግሮቹን የመፍታት አቅም አለው ብሎ ያሰባል ብላችሁ ካሰባችሁ ህዝቡ የሚመለከትበትን መንገድ ሄዳችሁ በተወሰነ መልኩ የጥናት ግምገማ ሰርታችኋል። አንዱ እሱ። ሁለተኛ የምክክር ኮሚሽኑ አፈጣጠሩ በራሱ ቅብሉነት የሌለው ነው። በምርጫ መቶ ፐርሰንት አሸንፍ ያለው ያለ ቡድን አምባገነን የሆነ ቡድን በስልጣኑ ቢመጣበትን ኃይል የትኛውንም ኃይል ለማጥፋት የሚነሳ ኃይል ቀብቶ ስለሰጣችሁ ብቻ ቅብሉነት ስለሰጣችሁ ብቻ እንታመናለን ብላችሁ ታስባላችሁ። ስለዚህ አፈጣጠሩ በራሱ በሂደቱ ሂደቱ ራሱ ትክክል አይደለም ብለው የሚያምን በጣም ብዙ ህዝብ ስላለ የሚል ጥያቄ በሶስተኛ ጥያቄ አነሷቸው። የመጨረሻ ግባችሁ ምንድን ነው? ስትራቴጂ የምክክል ኮሚሽኑ በዋናነት ያስፈለገበት ነገር ግቡ ምንድን ነው? የመጨረሻው ግቡ ምንድን ነው? እና የመጨረሻ ግባችን ሰላም ማረጋጋት ነው፣ በህዝቦች መካከል እንትን ማለት ነው ምናምን በጣም ነው የሚያስቡ። እና የመጨረሻው ግቡ የዚህ የምክክል ኮሚሽን አንዱ ንጉሰ ነገሥቱን ከዚህ በፊት ልያቸዋለሁ። ከሰባት ዓመት ጀምሮ፣ ከልጅነት ጀምሮ እንደዚህ ትሆናለህ ምናምን ትሆናለህ ተብዬ ያደግኩበትን የሚሉትን ስሜት እሱም ማጽናት ነው። ስለዚህ የሊክስና ደላላ ነው። የምክክል ኮሚሽኑ በዋናነት የንጉሱ ቅባሜሮን የሚቀባ ደላላ ነው እንጂ በኢትዮጵያ ውስጥ ነፃ የሆነ በጣም የተረጋጋ ዘላቂ ሰላም የሚያመጣ አንደኛ እሱ አልተፈለገም። ሁለተኛ ለዛም ዝግጅት የላቸው። የተሰጣቸው ማንዴት ይህንን ለማስተካከል አይደለም። የምክክር ኮሚሽኑ በዋናነት አብይን ወደ ስልጣን አምጥቶ የኦሮሞ ብልጽግና የሚፈልጋቸውን ዋና ዋና የፖለቲካ ጥያቄዎቹን ማስፈጸም ነው። ልክ 83 ላይ የነበረው ታስታውሳላችሁ? በዛ ሰዓት በዚህ በሽግግሩ ጊዜ እስከ 87 በነበረው የሽግግር ቻርተር ምናምን በዛን ሰዓት በተወሰነ መልኩ ያው አሸናፊው አይደል፣ በጠመንጃ አሸነፈው አሸናፊው አይደል፣ የሚፈልጋቸውን ተጫዋቾች ብቻ ወደፊት በማምጣት በተለይ አማራውን ከጨዋታ አውጥቶት የሚፈልገውን የፖለቲካ ነጥቦችን በህግ አስቀምጦ የአገሪቷ ህግ አድርጎ አምጥቶታል። አሁን ብልጽግና የሚፈልገው ያንን ነው። ያንን ዘመን ነው የሚፈልገው፣ የሽግግር ቻርተሩ የሰማንያ ዘመኑ እሱን ደግሞ ማምጣት የሚፈልገው ደግሞ በምክክር ኮሚሽኑ የአማራ ህዝብ አልተሳተፍኩ ምናምን ስለሚል ይሄው ተሳትፈሃል፣ ሄደበታል፣ ተማምነናል፣ ያንን ለማዋለት ነው የተፈለገ። እ የምክክር ኮሚሽኑ ግብ ይሄ ነው። ከዚህ ውጭ ሌላ ግብ የለውም። ይሄ ደግሞ ቅብሉነት የለውም፣ ዘላቂ ሰላም አያመጣም። የሚል የፖለቲካ ግምገማ የተገመገመ የአማራ ህዝብ በዋናነት አሁን ያለው ወደ ጦርነት የገባው ኃይል ሶስት መሰረታዊ ኮዞች አሉት። በተለይ ኢሚዲየት ኮዝ የሚባለው ወደ ጦርነት የገባበት አንዱ በሀገር ውስጥ አስቻይ ሁኔታ በመዘጋቱ በሁሉም ሁኔታ በሀገር ውስጥ ተደራጅቶ ፍላጎቶችን ለማንፀባረቅ የሚያስችል የፖለቲካ ስፔስ ስለተዘጋ፣ አስቻ ሁኔታ ስለሌለ ይህ አማራጭ እንዲታይ ምክንያቱ ነው። ሁለተኛ ከጦርነቱ ጋር በተያያዘ ባለፉት ዓመታት ውስጥ ከህዋት ጋር በነበረው ጦርነት ከፌደራል መንግስቱ ጋር በተያያዘ የነበረ ኮንስፓይረሲ የነበረው የሴራ ትንተና ጦርነቱም የሄደበት መንገድ፣ ወደ ሰላም ተብሎ የፕሬቶሪያ ስምምነት ተብሎ የሄደበት መንገድ በራሱ የሆነን ማህበረሰብ ለማጥቃት የተፈለገ ትንተና ውስጥ ስለነበሩ ኢሚዲየት ኮዞቹ ናቸው። የአብይ ኃይል እኮ በዋናነት ጦርነቱን የፈለገው ከቲፒኤልኤፍ ጋር ወደ ጦርነት ውስጥ የገባው የስልጣን ጸብ በሁለቱም መንገድ እንዴት አይደለም። ይሄን ደግሞ በተግባር እያዩት ነው። አሁን ተሸናፊውና አሸናፊ የሚባባሉት ቡድኖች እያዩት ነው። ሚሊዮኖች የረገፉበት ጦርነት እንኳን እንዴት መጫወቻ እና መሳያ እያደረጉት። ስለዚህ ፍላጎቱ የስልጣን ፍላጎት ፍላጎት ነው። በወቅቱ የነበረው ጦርነት እጅግ በጣም እየገዘፈ ሲሄድ ደግሞ በተለይ በተለይ የአማራ ኃይሎቹ በዚህ ጦርነት ውስጥ አንደኛ ልምድ እያገኙ ነው። ሁለተኛ ትጥቅ እያገኙ ነው በሶስተኛ ደረጃ ደግሞ የስልጠና ዝግጅት እያገኙ ነው። የስልጠና ሜዳ እያገኝ ነው። ነጻ ስፔስ እያገኝ ነው። ስለዚህ ይሄ ኃይል በተለይ አማራው ስልጠናም ካገኘ ትጥቅም ካገኘ የጦርነት ልምድም ካገኘ ነገ ጠዋት ለማዕከላዊ መንግስቱ አደጋ ነው፣ ወደዚህ ይመጣል ይገባል። ስለዚህ ይህን ጦርነት እዚህ ጋር መቋጨት አለብን። እዚህ ጋር ቋሽተ ነው። ወደዚህኛው ኃይል መዞር አለብን እና ጦርነቱን ቦታውን እንቀይረው፣ የቦታ ቦታ እንቀይር፣ ሽፍት እናድርግ። ይህ ኃይል በጣም አስጊ ነው። በቃ ይሄኛውን ኃይል አዳክመነዋል፣ ቀጣይ አልቀጣይ ደግሞ እዚህ ጋር እንምጣ የሚል የፖለቲካ ትንተና ይዘው ነው። በነገራችን ላይ ደቡብ አፍሪካ ሄዱት እንዲህ ጦርነቱን ለመዝጋት አይደለም። ስምምነቱ በራሱ የመጣው የጦር ሰላም ለማምጣት ምናምን እንደዚህ አይነት ተረት፣ የፖለቲካ ግራና ቀኙን ለሚያውቁት ሰዎች ይህንን ማለት አስፈላጊ ነው። የሰላም ስምምነቱ የተፈለገው ሌላ የጦርነት ዝግጅት ስላለ ነው። የተዳከመው ኃይል ይበቃል፣ ከዚህ በኋላ የፖለቲካ ጨዋታ ነው፣ ኃይል አያስፈልገንም፣ እሱም በሰላም ስምምነቱ እንቋጨዋለን። አሁን የተጠናከረውን ሀይል ግን እንምጣበት ወደዛ ሄድ ትጥቁን እናስፈታው ስለዚህ አንደኛውን ቀንሰን ወደ አንደኛውን እንዝመት የሚል የሴራ ትንተና ተይዞ ነው የሄዱት አማራ ክልል ውስጥ የተፈጠረው ችግር በዋናነት ኢሚዲየት ኮዝ ከዚህ ትንተና ስለሚነሳ ነው ኦኬ ስምምነቱ እኔን ያገለለኝ ጦርነቱን ወደ እኔ ሊያዞርብኝ ነው ወደ እኔ ለያዞ የፈለጉበት ዋነኛው ምክንያት ደግሞ ተክጄ ነው የሚል ስሜት እንዲሰሙ ያደረገው ከሰሱ። በሦስተኛ ደረጃ ደግሞ በወቅቱ የምታስታውሱት ነው፣ የዚህ በተለይ ጦርነቱ ከመጀመሩ በፊት አማራ ክልል ላይ የነበረው የፖለቲካ ክራይሰስ ቀላል አልነበረ። በተደጋጋሚ ጊዜ በኦሮሚያ ውስጥ እየተፈጸመ ያለው ጄኖሳይድ ጭፍጨፋ፣ ግድያ፣ ማፈናቀል በአዲስ አበባ አትገባም ወደ ከተማው እየተባለ መታወቂያ እየታየ ቤቱ የሚፈናቀል ሸገር ከተማ በሚል አዲስ አበባ ከተማ ልክ እንደ ድፎ ዳቦ እየሸነሸነ የዛ ውስጥ ያለውን አማራ ተወላጅ የማፈናቀል በተለያየ ክልል ውስጥ የሚኖሩትን አማራ የመጨፍጨፍ የመግደል ይሄ ነገር አደገኛ ሁኔታ ውስጥ ስለገባበት ህልውና ይል ማስጠበቅ አለብኝ የሚል እሳቤዎቹ እያደጉ ሲመጡ፣ ህልውናውን ለማስጠበቅ ደግሞ በሰላማዊ መንገዱ ስለተዘጋ የሰላማዊ ፖለቲካው ስለተዘጋ በሀይል በጦርነት ቤቱ ድረስ ሄደን እንወጋዋለን የሚሉ እብሪተኞች ቤቱ ድረስ ስለመጡበት እሱ ብቻ አይደለም። ከስምምነቱ ጋር በተያያዘ አማራ ክልል ውስጥ ያለውን ኃይል እንወገዋለን ብለው ሲያስቡ ምናልባት ወደ ኦፕሬሽን ስንገባ ያውቁታል። ከዚህ በፊት ያው የአማራ ልዩ ኃይል እና አድማ ብተናው ምናምን የነበረው ኃይል የቀድሞ ስለሚታወቅ ይሄ ኃይል ከህዝቡ ጋር ይወግናል፣ ይሄ ኃይል ህዝቡ ውስጥ ይገባል፣ የሕዝብ ስሜት አለ የሕዝብ ውግንና የሚል አመለካከት ስላለ የእሱን ትጥቅ ቅድሚያ ለመሰብሰብ የሄዱበት መንገድ የበለጠ ቁጣ ቀስቅሶ ወደ ጦርነት ውስጥ እንዲገባ ምክንያቱ ነው። ኢሚዲት ኮዞ ዋነኛው መነሻው ግን የፕሪቶሪያ ስምምነት የሰላም ስምምነት ሳይሆን የጦርነቱን አውድማ የመቀየር ጉዳይ ነው። ቦታ የመለወጥ ጉዳይ ነው። በኦሮሞ ብልጽግና በአብይ ብልጽግና በኩል የታሰቡ ይሄ የታሰበው ደግሞ ለማዕከላዊ መንግስቱ ስጋት የሚፈጥሩብን ኃይሎች በዚህ ጦርነት ተፈጥሮብናል፣ ትጥቅም አግኝተዋል፣ አቅም አግኝተዋል። ስለዚህ ይህንን ኃይል ቀድመን ትጥቁን እናስፈታው፣ እንምታው፣ አደጋ ውስጥ እንወጥቃለን የሚል ትንተና። ለዛ ነው ማጠፊያው አሁን ያጠናቸው ማለት ነው። አሁን ዋነኛ ነጥቡ ምንድን ነው? ይሄ የምክክር ኮሚሽኑ በዋናነት የተፈጠረበት ምክንያት ይሄንን የሴራ ትንተናን ለማድረቅ አይደለም። ይሄ የሴራ ትንተናውን በድልደላ ትክክለኛ አድርጎ አውድ ሰጥቶ ለማጽናት ነው። ያሳዝኑኛል፣ ፕሮፌሰር ማናቸው መስፍን የሚባሉት ሰው እንደው ወይ የኢትዮጵያን ፖለቲካ ካላወቁ እዚህ ውስጥ አለመግባት ካወቁ ደግሞ አደሉን መግዛት አለበት ማለት ነው የህክምና ባለሙያ ናቸው እርግጥ የፖለቲካ ሊቅ አይደሉም የኢትዮጵያ ፖለቲካን የሚረዱበት መንገድ ግን ምናልባት እሳቸው በሚያስቡት መንገድ አድርገን ልናይ አይገባም በጣም ብዙ የሴራ ትንተና ሰራሉ ስለዚህ የምክክል ኮሚሽኑ በዋናነት የዚህ ከቀድሜ ያልኳችሁን ጉዳዮችን በሙሉ ጠቅልሎ የአብይን ንግስናና በአብይ ዙሪያ ያሉ የፖለቲካ ሊቃኖች ፍላጎት ቀጣይ ፍላጎት ስትራቴጂ ፍላጎታቸውን ማጽናት ለዛ የሚጠቀሙበት አንድ መሰል አላቸው። መሰላም ናቸው። አብን በመግለጫው የተናገረው ይህንን ይህንን የምክክር ኮሚሽን ነው። እንግዲህ የአማራ ህዝብ ለዘመናት ሲጠብቀው፣ ሲፈልገው፣ ሲጨቀጭቀው የኑሮን አግኝተናል፣ ልንጠቀምበት ይገባል። ስትራቴጂው እንትናችንን፣ ጥያቄዎቻችንን በዚህ የምክክር ኮሚሽን ማምጣት አለብን፣ መጠቀም አለብን ብሎ የምክክር ኮሚሽኑን ቅባት ይቀበዋል። እና አንዳንድ ጊዜ እነዚህ ናቸው እንግዲህ ማለት አማራን ይወክላሉ ተብለው በአንድ ወቅት ከፍተኛ የሆነ ዝናና ያተረፉ ሰዎች ማለት እና በጣም አዝናለሁ። ብቻ አቀይ አማራ ታጋዮቹ ተሰደዋል፣ ሌሎቹ ደግሞ ያው ይቀልጡበታል። ለማንኛውም የዛሬ ነጥባችን ይህንን ይመስላል። በሚቀጥለው በሌላ ፕሮግራም እስክንገናኝ የዛሬው ውይይታችን ቆንጆ ይመስለናል። በዚህ ፕሮግራማችን ላይ አንዳንድ ነገሮችን የተማማንበት ይመስለኛል። በሌላ አጀንዳ፣ በሌላ ዝግጅት በሚቀጥሉት እስክንገናኝ የዛሬውን ጨርሰናል። አመሰግናለሁ። ጽናት ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎችን በማደረስ ከጎናችን እንድትቆሙ እንጠይቃለን። ከየትኛውም ጊዜ በላይ ጽናትን ደግፉ፣ አስተያየታችሁን ስጡ። ጽናት የህዝብ የተገፉ ልሳን ነች። ስለዚህ ከጽናት ጎን በመቆም የተገፉ ወገኖቻችን ጎን መቆም መሆን እናውቃቸው፣ ከጎናችን እንድትቆሙ በታላቅ አክብሮት ጠይቃለሁ። የዛሬ ፕሮግራም እዚህ ላይ ጨርሰናል። በሚቀጥሉት እስክንገናኝ ድረስ ሰላም።